እስከ ነገ ማታ አንድ ዓመት ይሆንብኛል እኮ። ምን ላርገኝ እግዚአብሔርን ነው። ዛሬውንም ዛሬ አሁን ሰዓት እንዴት እንደደረግ እኔ እግዚአብሔር ነው የሚያውቀው። እግዚአብሔርን ዛሬ ጠዋት ስነሳ ጀምሬ ልክ

ዛሬ ለምን አልመጡም ብዬ አልተከፋሁም። ለምን ከጭቅጭቅ ከጭቅጭቅ እሱ ይሻለኛል፣ ገባችሁ ከስድብ ከሁሉም ነገር ተስማምቶ ነገ ይመጣሉ ብዬ አስባለሁ። ስለዚህ እናንተ ሁላችሁን ተረጋጉ። እኛ እኮ ተከፋን አልተከፋን እኮ ምንም ምን እናረገው ነገር የለንም። የምት እኔ ዛሬ ቀን ሙሉ አልቅሽ ያልቅሽ እያለኝ ነበር ግን ምን ምን አረጋለሁ? ምንም አረጋት አችልም። ገባችሁ? በጭቅጭቅ ከሚመጡ ደግሞ ተስማምቱ ነገ ቢመጡ ይሻለኛል። ፕሊዝ ፕሊዝ፣ የፊስ ስልክ ያላችሁ ደግሞ በውስ ደውሉና የምር እሱ ተስማምቶ እንዲመጡ ነገሩ። ቀረዋል ነገሩ ቀረዋል። ጤና እየሰማሽኝ አ ምን እኔ ትናንት ማለት ነው፣ ዳንኤል ማን ነው ሲሙ፣ የምር በጣም ነው አናደደ፣ ገባች? የራሱ ሚስቱን እሱ መያዝ ይችላል ገባች? ብሩኬ ላይ እንደዛ አፍ መከፈት በጣም ከፍቶኛል። እኔ ራሱ ማለት ነው ትናንት በጣም ነገሩ እንደቀረበ ገባሽ? እያልቶች እኮ ነገሩ እኮ እንደዚህ አይቀርም ታጣልቶ አይቀርም። አይሚና ብሩኬ ተጣልቶ አይቀርም ግን፣ እዚ ሶሻል ሚዲያ ላይ ብሩኬና አይሚ ብሩኬ ሞቷል መኪና ምናምን ብሎ ልጆች በኋላ እነሱ ነው

ዜጎች አስተካከሉ። እንደገና ደግሞ እዚህ ጋር እዛ ጋር የተደረጉ እዚህ ጋር እንደዚህ ነው። እኛ ልጆቻችሁ ማንም እኮ ሰብቶናል ወይም ደግሞ እኔ ሳልመጣ እያላችሁ ሰዎች አላችሁ እኔ ሳልሰማ እኔ ገና ገባ የምንድን ነበር ያልሽኝ? ቆንጆ ከታች ሞጃችን ኢሞጅ መታለሽ። ኢሞጅ አትላኪ። ስራ እንዴት ነው እሱ? እየዘጋብን ስራ እንዴት ነው እናንተ ጋር? ኦፕቲ አንቺ ግን ኦሮምኛ ትችላለሽ? ሁሉን ቋንቋ እችላለሁ ነው። እግዚአብሔር ይመስገን። ግን ኦሮሞ ነኝ። ሁሉንም ቋንቋ እችላለሁ እኮ። የወለጋ ልጅ ትመስለኛለሽ። ያመት እንታለ ወለጋ ነጥ ፈካታ። የሰላሌ ልጅ የታደሰ ብሩ ልጅ ነኝ።

ንገሪ ማርካቶ ንገሪልኝ። እንዳሰሩ ማንም ስራ እንዳታንቀሳቀሱ ስራ ነው እንግዲህ ያለ ነው። እንዴት

እንትን ላይ አልገባሁም፣ ቲክታክ ላይ አልገባሁም። ሚሚ እንዴት ነሽ? ሁላችንም ሰላም ብያቸዋለሁ። ሰላም ትይዥ። እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ናችሁ እናንተ? እኛ ጋር የምትመጡ ልጆች ሁሌ አዳዲስ ልጆች። ሚሚ ነይ ወደ እዚህ፣ አንገቲሽን ይዤ ነው የማመጣሽ። ነይ ወደ እዚህ፣ ዝም ብለሽ አትሳቢ

ማረጋያ አይደለም። ባለመንጣታቸው እኮ ባለመንጣታቸው፣ አይክፋችሁ ለምን መሰላችሁ፣ መጥተው ጥሩ ያልሆነ ፊት ከምናይ በውስጥ እሱ ትክክል ነች። ግን ጣብቀና፣ ሌላ ጣብቀን። እኔ እኮ አይምጡ ብያለሁ። ትናንትም አይምጡ ብዬ ነው የመጡብኝ። ዛሬ ራሱ ጧት ስነሳ ጀምሬ ልክ ሊመጣ አካባቢ የሚያደርገኝ ልብ የንዲነግጠው ነው የዋልኩት። ዛሬ ደግሞ በቃ የሆነ ነገር ጠበቂ ያለው

የጀመርነው ጭንቀትገእረነው ምን አስፈ እኛ ነን እኮ ያልተረን ምንም አስፈራም። ምን መሰላችሁ ወንዶች ማርያምን ሐኒዬ ይቅርታ ምንም ታምናለች ባል ወይ ትጨርስልሽ ምን መሰለሽ? እረልን ጋር እኮ እሷ እኮ ለፕራንክ ብላ ሳይሆን የዛን ቀን ነው እንደው እሷ እየተወች ስለምታምነ ማለት ቲጂ እና ጃለና አሁንኛ፣ ሌላ ፕሮግራም አለን። እስቲ አቁሙት ይሄን ነገር ሁላችሁም እንትናም ይሄ ሁላችሁ እንኳን አስር ሰዓት አስራ አንድ ሰዓት ሊሆን እንደናንተ ያቆጣጠር ማለት ነው። ሌላ ፕሮግራም አለን። ሁሉ ቀን እስከ ሳምንት ድረስ ስለነሱ እያወራን እኮ ራሳችን እንሆናለን። ስለዚህ ሌላ ፕሮግራም አለ። ዛሬ የነሱን ፕሮግራም አልያዝንም። ነገ ዘጠኝ ሰዓት ላይ ነው። ነገ በሰፊ እናወራለን የነሱ ነገር። እሺ፣ እና አሁን ማለት ፕሮግራሙ ነው። እኔ የመጣሁት ለፕሮግራሙ ነው። ፕሮግራሙን እንትን በሉና፣ እኔ ልተኛ ነው። አይሻ ጋር ነው ፎቶ ተራ አካባቢ ሪ

አይሻ ገባሽ፣ ምንም ነገር የለም። ነገ በሰላም ይመጡልናል። ዘና ብላችሁ አሁን ፕሮግራማችን አይደለም፣ ፕሮግራማችን እንጀምር ነው። ፕሮግራማችን እግዚአብሔር እንደወጣን በሰላም ሀገራችን በሰላም ያስገባል። ምንም አይንካል። እኛ ሁሌ ነገ የእኛ መድል ምን ሆኖ እንደሚያጋጥመን አናውቅም። እና ስለ እህታችን ፕሮግራም አለ። አሁን እህቴ ወፍሴ ትጀምራለች። ውጭም ያላችሁ ያው በየተራችሁ ገብታችሁ መናገር ትችላላችሁ ማለት ነው። አሁን አስር ተኩል ነው። ፕሮግራሞች መጀመር ትችላላችሁ። በታችን ትጀምራለች። ዜድም አለች ቅም ግን ይቅርታ እሺ። ይወጣል በቃሽ፣ ምንም መውጣት የለም አንቺ ከፈለሽ እኮ እዚህ ጋር። ለሁሉም የሚመለከተው ነው፣ ለሁሉም። ስለምንድነው ፕሮግራሙ አስረዱናኛ። አይን አልሰማትም ማለት ፕሮግራሙ፣ አንድ እህታችን ከዚህ በፊት በጣም ምናልባት አልሰማችም ይሆናል። ከዚህ በፊት አንድ እህታችን በኔ ቤት ፕሮግራም ተደርጎ ወደ ኢትዮጵያ ሸኝተናት ነበረ። ዝግጅት ተደርጎላት ነበረ። ሰምተሽ ወይ አይተሽ ከሆነ አሟት ነበር። አትውጡ በያቸው እና አሁን እሷ ደግሞ ስለታመመች ወደ ሆስፒታል ስለገባች ስለሷ ፕሮግራሙ ስለሷ ነው። የቀረውን እህቴት አብራራ ታብራራልሻለች ማለት ነው። እኔ ብዙ ማውራትን ሰማችን ነው እና ሰምት፣ አንቺም ሆነሽ ቁጭ ብለሽ መስማት ትችላለሽ። ለምን አንቺም ስደት ላይ ስላለሽ አንቺን፣ ይመለከትሻል ሁሉ መቶቻችን የሚመለከት ነው። አንድ ሰው አይደለም እኛ በስደት ያለ ነው። እኛ ምን እንደሚገጥመን አናውቅም። ሁላችንም ይመለከተናል ማለት ነው። እንዴት አመሻችሁ፣ ጀኒ ውድ እህት፣ እንዴት አመሻሽ። ዛሬ ቤታችን ምንድሆን አናውቅም። ልክ ፕሮግራሙ ሲጀመር መጣው

አይደለም፣ አይደለም። ድሮም እኮ ወንድ ናት። እናንተ አላወቃችሁም እንጂ ድሮም ወንድ ናት። ምን ታመጫለሽ? ወንድ ነው የምትመስለው አንቺ። ቲጂ ልንገርሽ

ወንድሜ ደውሎ ወልዳ ያገኘችኝ። እኔ እሱ እያወራሁት ትደውላለች፣ እዘጋባታለሁ፣ ትደውላለች፣ እዘጋባታለሁ። ከዛ አነሳሁላት፣ እስኪ ምን ትሉ። እያነሳሁ አንቺ ምን ሆነሽ? እኔ እኮ ወልዳ ዘግባታለች። አዎ 24 ሰዓት ላይፍ ላይ ትቀመጫለሽ፣ ስደውልሽ ለምን ታነሻለሽ? አንቺ የኔ ጥር ተከታታይ ተብለሽ የተቀጠርሽ መሰለሽ እንዴ? ስናስባት አይኖርሽም እንዴ? ተዘቅዘቂ ብላይ። እህ ተዘቅዘቂ ማቆም ያለው ነው እኮ እንዴታ

ይሁ ልጅዬ፣ ሰው እየወጣ ነው። ቶሎ ቶሎ በሉ እናንተም በሉ፣ ፕሮግራሙን ጀምሩ። በእውነት እየወጡ ነው። ወሬ ሲሆን ነው ሰው እኮ የሚቀመጠው። ሰላም ያለ ሰላም ያሳድረን። እታችን በሆስፒታል ናት ያለችው። ሰላም ለሀገር ያበቃት መዳን ያለም ዶክተር ሆኖ ይገኝላት ከሆስፒታሉ ከዶክተሩ ዶክተር ከሐኪሙ ሐኪም ከመዳኒቱ መዳኒት ከመርፌው መርፌ ዶክተሮን እመቤቴ እውነት እመቤት እኔ ሞዲሽ አንጀት እናቴ እውነት ዛሬ እሷ ጋር ሄደሽ ስዳብሻት ደሪ እመቤቴን እኔ አንጀት ነው፣ ውስጤ ነው ያዘነው። ወላዲት አምላክ አንቺን የለመነ አንገቱን አይገፋም። እንደው ተሰደጅላት፣ እንደው በግልጽ በረሃሽ ይሁንብሽ፣ ሄደሽ እንደ ቆሚ ከእሷ ጋር ዶክተሩኛት እውነት። አይወለድም የተባለ ሕፃ ልጅ በአንድ ዳቤሽ ያቺ ሞዶክሴ የሰጣት እሱ እንኳ ነፃ ልጅ ተወልዷል። አንቺ እንደው የእንጦጦ አኪዳ ነምረት እውነት ድረሽላት። ሌላ እኔ ምንም አልልሽ። የዋሻዋ ንግስት በዋሻ ውስጥ ሆነ ስንቱን እንደው ቀደሽ፣ ሰፍተሽ፣ አክመሽ የምትልኬዋ የጅሯ መቤት የጅሯ ንግስት እናቴ ሰማት፣ እናቴ ሰማት፣ ዝመችላት። ከመቤት የጋር ነሽ እኔ ሌላ ምንም አልልሽ። እውነት ሐኪም መሆን እናንተ ነው የምትችሉት። ስትቃጠይ ቆይተሽ ዛሬ ዜጋ ደርሰሻል። እውነት እመቤቴ ዛሬ አንቺን ሳትዳብስ አትደር። እውነት እንግዲህ እድና ያለው ብላ ሄዳለች። እናቴ ኪዳነ ምሕረት ሁላችንንም ትዳብሰን። ሁላችንም ታምናል። ግን ደግሞ እሷን ደግሞ በቃ ድኛለውኝ የሚባል ስልክ ነገር ነስማ፣ ሌላ ነገር የለም

በውስጥ አውሩን ወይም የሚን አውራት ወይም ደግሞ እኔም ኪጅም አለኝ አድል ማንቺን የአውሮ እኔን አደለም አንቺ ጋር ይገናኙ። እሺ ችግር የለውም በእኔ በውስጥ አናግሩኝና ስልክ ቁጥሯን እንስጣችሁ ደውላችሁ መጠየቅ የምትፈልጉ ልጆችም ካላችሁ ደውሉና ደውላችሁ ትጠይቃላችሁ። ለምን የዛሬ ሰው እንኳን ደውሎ ደህና ነሽ በሚላይ ዳረሽ ወይ ማለት ራሱ ማበረታታት ስለሆነ በውስጥ አውሩን። እማ እናግዛታለን፣ ይሄን ነገር እንረዳታለን ብላችሁ ምታስቡ ልጆች ካላችሁ ደግሞ በውስጥ አናግሩን። ችግር የለውም። እኔ የምለው አንድ ቀን አንድ ቀን ከሰው ከሀገሬ ሲወጣ ወይም ደግሞ ቤተሰቦችን ወይም ዘመዶችን ወይም ጓደኞችን አምኜ አይደለም መቤቴ እኔ አንቺን ሁሉንም ነገሬን

ሁሉንም ነገር አንተ እየለመንኩ ቅዱስ ሚካኤል ሸፍነኝ እያልኩ ነው እዚህ ድረስ የደረስኩት። ስለዚህ እመቢራህ አንተ እቺ ልጅ ካጎና ትሁን ከክንፉ አንተ ሸፍናት። አንተ ሚካኤል ሚካኤል ክንፍህን ድርጊታ ድረስለት። ቅዱስ ገብርኤል አንተ ነህ ሁሉንም ነገር የምትችለው። በሶስቱ ደቂቃ ይባላል በመስሙር ሁሉንም ነገር ይላል

ማርያም፣ ማርያም፣ ማርያም አንቺ ጠብቅኝ እመቤቴ፣ አንቺ ጠብቅኝ እያልኩ ዛሬ ጠብቀሽኛል። እሷንም ደግሞ ጠብቅልኝ። እኔ እናት በጣም ታሳዝናለች። በጣም የምትራራ ልጅ ናት። እዚህ ብዙ ነገር መከራ አይታለች። ሰው ሀገር ላይ ጤነኛም ብንሆን ብዙ ስንትን መከራ አይተናል እና ሁላቸውም በጸሎት አድርጉ። ከዚህ በላይ ምንም ማለት አልችልም። ቅዱስ ሚካኤል ይሸፍናት፣ በክንፉ ይሸፍናት። ጤና በደና ሙሉ ሀከላቷን ጤንነቷን ሙሉ ሆና ቅዱስ ሚካኤል ይመልሳት። ሁላችሁም መርዳት የምትችሉት ልጆች ካላችሁ በውስጥ አውሮን በጸሎት አግዟት። ከሁሉም በላይ በጸሎት አግሷት። መድኃኒትም ሆነ አኪም ቤትም ሆነ ምንም ነገር ሆነ እግዚአብሔር ሲገባበት ነው ጸሎት ሲገባበት ነው ጸሎት ካልገባበት መድኃኒትም እግዚአብሔር ብቻ ነው ፈዋሽ ስለዚህ ጸሎት አድርጉ። በእናታችን ሶስተኝም ትትናቱ ቤታችን ቱሩንጎ ትባላለች። እዚህ ፕሮግራም ሰርተኑ በደስታ ነበረ ከኛ ጋር ሄደች። እዚህ ደግሞ ዛሬ ታማ አፕራሾን ልትደረግ ምንም ሳናቅ በደህና ነበረ ከዚህ የሄደችው። አሁን ደግሞ ባልታወቀ መንገድ ፕራሾን እንድትደረግ ተደርጋለች። እግዚአብሔር ይጠብቃት ነው። ምሎ ማውራት የምትፈልጉ ልጆች አውሩ እንሽዬ አውሬ

አዎ አትቼ ማንቺ ታዩ እኔ ለዛ ነው እኔ ምዝም ያልኩሽ። ታዩ በቃ ቀጥሉ፣ ሌሎቹ አይሺ የቀጥ ቀጥሉ። ሁላችሁ ሙስሊም ናችሁ፣ በእምነታችሁ ድዋ አድርጉላት። ቀጥሉ ሁላችሁም። የሁላችንም ድዋና ጸሎት ያስፈልጋታል። እሷ ከገንዘብ ይልቅ እህቴ ተናግራለች፣ ጸሎትና ድዋ ነው እግዚአብሔር ካልሰራ እኮ ዱመድኒቶራሱባይሰራቸው አቅም ግን በእውነት ነው ምላሽ የሚምዬ ባላቸው አቅም በተቻላቸው አቅም የምንረዳም ታለ እንረዳታለን። በዱዋም ደግሞ የምትችሉ ሰው ዱ አድርጉና ማለት እኮ ዜድዬ አንድ ነገር ልንገረሽ ዜድዬ አሁን እኔ ጠዋት እሷ ሳናግራት ምንም ነገር አልፈልግም ብላ ነው ማለት ስትረበሽብኝ እኔ ወንድምሽ ነው ነፈልጋለሁ ብዬ ወንድምሽ አገናኝኝ አልኳት ሆስፒታል ማን ነው ካንቺ ጋር ያለው ስላት፣ ወንድሜ አለ አለችኝ። ወንድምሽ አገናኝኝ ስላት፣ ለስላሳ ሊገዛ ወጥቷል አለችኝ። እሺ እስከሚመጣ ጠብቃለሁ፣ ሲመጣ ይደውልልኝ አልኳት። ጥሩ ወንድም አላት እንደሷ። ስለስላት ያለው ደውሎ አናገረኝ። ውጪ ውጣና አናገረኝ አልኩት። እሷ እንትን እንዳትል ያለችበት ሁኔታ ነግሮኛል። እዚህ ጋር ይሄ ብዬ ማውራት አልፈልግም፣ እና መድኃኒዓለም ይድረስላት የእኛም ድጋፍ ያስፈልጋል።